ሀይሚዬ ቀወጠችው። መጣች ላችሁ ልዕልቷ፣ ንግስቷ ሀይሚዬ። እንግዲህ ይዘው የመጣችሁ ሙዚቃ ስለሆነ ድምፁን አጠፈውት ስለማያልፍ ማለት ነው። ግን ለእናንተ ለቤተሰቦች በእኔ ድምፅ ይዤ መጣሁ ማለት ነው። የእሷን ቪዲዮ አርጌ ማለት ነው እና ለማሳየት ማለት ነው። በጣም ነው ያማረባት በጣም ማለት ነው። ቦታው ደግሞ እንዴት እንደሚያምር ባግራውንድ ከኋላ ያችሁት። ዋው እያለው ሰላምሽ ብዛልኝ ባለሽበት የኔ ሀይም እንግዲህ መታለች ማለት ነው። ድምቅ እምር ብሎባት ማለት ነው። እና ቦታው እንዴት ነው የሚያምር የቀረጸችበት ቦታ ማለት ነው። በጣም ነው የሚያምር። እንዴት ነው ያማረባት? ዋው ቆንጆ የሆናለች የመጨረሻ ማለት ነው። እና እንግዲህ የሰርጉ አለባበስ ይመስለኛል እና በጣም ነው የሚያምርባት በጣም ማለት ነው። ሙሽሪት ሆነሻል አንቺ ኮራሱ ማለት ነውና፣ ሰርግ ነው የሄድሽ፣ ግን ሙሽራ ሆነሻል። እንግዲህ ይህ ቡራን ምጀመት ቻለሁ ማለት ነው። ሁለቱን አንድ ላይ ነው ጀመመታ መለያየት ስለማልችል ማለት ነው እና ደስ የሚል ጊዜ እያሳለፈች ይመስለኛል ሀይሚዬ። ዘፈኑ ደግሞ ደስ የሚል ነው የእውነት። ቡራማ ወንዴት ነው በጣም በጣም። የአንቺ መሆኗን በጣም እርግጠኛ ማረጋገጫ ሰጥቷል ማለት ነውና ደስ ይላል እንግዲህ፣ ትናንትና ማሪፍ ቪዲዮ ሰርታልናለች ማለት ነው እና ሀይሚዬ ለቡራ ማለት ነው። አይታችኋል ያው ትንሽ ቢጨልልም ግን ደግሞ የሁለታቸውን ያላቸውን ነገር ያወቅንበት ነው። ቡራም ለ ለፍቅረኛው ለሀይሚ ያለውን ታማኝነት ያየንበት የሁልጊዜም ጊዜም ኩራት። የምር ቡራ ሁሌም ያኮራልናልና የምሬን ነው የምላችሁ እና ሀይሚን ከራሴ በላይ ነው ማምናት ነው የሚል እውነት ለመናገር እና የፈለገ ሰው መጥቶ ቢነግረው እኔ ሀይሚን አምናት አለው ከሷ ካልሰማው ከሷ አፍ ካልሰማው ማንንም አልሰማም ነው የሚል። የምር ኢቭን እንኳን ለመጀመሪያ ጊዜ ቡታጅራ ላይ ናታን ፕራንክስ ያረገው ከሷ ነው መስማት መፈልገው ብሎ ነው እሷን የጠየቃት ማለት ነው። ስለዚህ ያላቸው መተማመን ማለት ነውና በጣም ነው ደስ የሚለው፣ በጣም ከሚባለው በላይ ፍቅራቸው እንዴት ነው ከወረት የጸዳ እውነተኛና፣ ትክክለኛ ሁሉ ነገር ግልጽ የሆነ ቤተሰብ ያወቀው፣ በቃ ቤተሰብ መታወቅ ምናምን ነገር። ደስ የሚለው ነገር ደግሞ ሁለታቸውን ቤተሰብ ያውቃቸዋል ማለት ሀይሚን የቡራ ቤተሰብ ያውቋታል፣ ቡራን ደግሞ የሀይሚ ቤተሰብ ያውቁታል። እና በቃ ደስ ይላል፣ ምንም የሚከብድ ነገር የለም። ቡራ ብሎታል በቃ በህይወቴ ትላለች ደስተኛ ነኝ ሁሌም በቃ ሁሉ ነገር ቀላል ነው የሆነልኝ፣ ብሏልና፣ በጣም ደስ ይላል። ሀይሚ እንግዲህ ዛሬ እስኪ ቪዲዮ ይለቃሉ እንጃ። እስኪ ለማንኛውም ያው ሀይሚ ነገ ትመጣለች አይደል? ለአራት ቀን ነው ያለች። ለሶስት ቀንም ብዙ ነው ሀይሚ። ወይ ቡራ ይሄድ ካልሆነ እንጂ ብቻ ቡራ ሊሄድ ይችላል። ወይስ እሷ ከቆየች ሰርጋቸው ደግሞ ተቀውጧል። የቡራ ማለት ነው። በስመአብ ቡራ እኮ በቃ እያያችሁ ነው። ሰርጉ ላይ በጣም ነው የሚጨንቀው፣ የምሬ ነው ብላችሁ እና በተለይ የትናንት ነውማ፣ በቃ እንዴት ነው እንደ ትልቅ ሰው ሆኖ ነው ሲጨፍሩ የነበረ። የሚጨንቀው ስላችሁ በቃ ከሰው መሀል ሆኖ መጨፈር ምናምን፣ ላብስ ከሚያልባቸው ድረስ ነው የሚጨፍሩትእና ደስ ይላል። ሙሽራው ደግሞ ለሙሽራ ትዘፍኖላታል ማለት ነው። ዋው እያለው አሁን ላይ ጓደኞቹን አየው እነዊና እነ ይፍሬም ብዙዎቹ እነቤካስ በፊትም አሉ እና ያልነበሩት እና ማርከን አየው እና ደስ ብሎኛል። በምላሹ ያልመጡት መጥተዋል እና ደስ ብሎኛል ማለት ነው። የቡር ጓደኞች የምር ሳይመጡ ሲቀሩ ሳናያቸው ትንሽ በቃ እንግዲህ ሀሰን እና ሙቪማ ሁሌም አሉ ከሱ ከጎኑ ማለት ነው። አይጠፉም በጭፈረውም በምኑም እና ደስ ብሎኛል። ሀይሚ ቆንጆ እንግዲህ አንድ ቀን ይቀራታል። ከቆየች ደግሞ ያው እሱ ወይ ቡራ ወደዚያ ሊሄድ ይችላል ብዬ አስባለሁ እና ይቅርታ፣ የሆነ ድምጽ ያስተጋባል ሪከርድ የማድረግበት ቦታ ማለት ነው። እና ብቻ ግን ሀይሚ አትቆይም ብዙ ልትመጣለች። ሰኞ እንድት መጭ ነው ያለት ቡራ ለዛሬ ማለት ነው። ዛሬ ባት መጣ ነገ ትመጣለች። ግን የኔ ቆንጆ ብቻ ግን ጎበዝ ነች። ዛሬ ባት መጣም እንኳን አንድ ቀን ብቻ ነው ጃምብ የሚያደርጉት ቪዲዮን ባይሰሩ ማለት ነውና ችግር የለውም። እሷ ጎበዝ ናት። ሁለት ቪዲዮ ነው ሰርተ ሄደች ማለት ነውና ብቻ ደስ ይላል። የምር ሀይሚንና ቡራን እና ማደንቅበት ቃል ምንም ላገኝ አልቻልኩም። የምሬ ነው ምላችሁና እነሱን በማወቄ ደስተኛ ነኝ። በጣም ደግሞ አብርሽና ሩታ ወደ ሀገራቸው ተመልሰዋል። ደስ ይላል። እንኳንም በሰላም ተበበ ብቻ ግን ሀይሚና ቡራን እንግዲህ ፈጣሪ እነሱንም ለቁም ነገር ያብቃለን፣ ሀይሚየንም በሰላም ይመልስልን። እግዚአብሔር ይጠብቅሽ፣ ባለሽበት ራሽን ጠብቂ የኔ ቆንጆ። ቡራችንም እንግዲህ በጉጉት ይጠብቅሻል ማለት ነው። ያው ሰርጉንም አይተናል፣ ምላሹም ማለት ነው በጣም ደስ የሚል ነበር። እሙሽየንም አይተናታል ማለት ነው፣ ስጨፍር በጣም ደስ ይላል። የምር ደስ የሚል ሰርግ ነው። በስማ ምላሹ ራሱ እኮ ሰርግ ነው። ምላሽ እንዴት ነው? በቃ ከሰርጉ ምንም ልዩነት የለውና ደስ የሚል ቤተሰብ ነው ሀይሚ ቀሚ የሚተቀላቀሽ ቡራዬም፣ ሀይሚን የመሰለች ቆንጆ ያንተ፣ ሁላችን ሁላችንም ደስተኛ ነን። ታዲያ ይሄን መጨረሻውን ፈጣሪ እንዲያሳምርላችሁ የሁሌ ምኞቴ ነው። እና ያደርገዋል ደግሞ የሰው ልጅ መልካም ካሰበ ጥሩ ነገር ካደረገ መንገዱ ሁላ ብርሃን ነው የሚሆንና ያሳካላችኋል ማለት ነው።